አቤል ከዶክተሩ ዋጋ ተገናኝተው እያወሩ ነው። የሚያወራትም ስለ ነፃነት፣ ስለ ድሮ አብረው እንዴት እንደነበሩ ነበረ። እናም ነፃነትን የሚያቃት እሱ ግቢ በነበረበት ዩኒቨርሲቲ አብረው ይማሩ ስለነበረ በዛን ወቅት ነበረ የሚያውቃት። በጣም ፍቅር ውስጥ ገብተው እንደነበረና ፍቅር ማለት ነፃነት እስከሚመስለኝ ድረስ ነበር ያፈቀርኳትኝ። እናም በሆነ ጊዜ ድንገት ሳላስበው ጥላኝ ጠፋች። እናም ስጠፋ ለረጅም ጊዜ እያለቀስኩ ፈለኳት፣ ጠበኳት። እሷ ግን አልመጣችም። ከዛም በኋላ ትምህርቴንም ጨርሼ ስራ ይዤ ትዳር ይዤም እያለ በአጋጣሚ የሆነ ጊዜ መጣች። እኔ ከሰላም ጋር ኪዩት ሁኝ ነው ያለውት፣ ግን ተከራይ መስላ መጣች ቤቴ። ቤቴ ስትመጣ ባጋጣሚ ነው እኔ ከሰራው ስመጣ ነበር ያገኘው በሬ ላይ። እናም ሰዓት ደነገጥኩ፣ እሷም ደነገጠች። ሁኑም ግን ተከራይታ እኛ ግቢ እናም ባገኘችን ቁጥር ወደ ድሮ ፍቅሯ፣ ወደ ድሮ ማንነቷ ልትመልሰኝ ትፈልጋለች። እኔም ደግሞ ሰላም ውስጥ ሰላምን በጣም እወዳት ስለነበር ከሰላም መለየት አልፈልግም ትዳሬንም መበተን አልፈልግም ስላት እሷ አልሰማችኝም። እናም እኔ የሚሰማኝ ግን እንደዛም ሆኖ በሰላም ላይ የወሰለት ጉባት ይመስለኝ ነበረ። እናም አንድ ቀን ለሰላም እውነታውን ነግራታለሁኝ እያልኩ በማስብበት ሰዓት በአጋጣሚ ሆኖ አንድ ቀን ጠራችኝና እቤቷ ሄድኩኝ እናም የጠየቀችኝ ጥያቄ እኔን የማይመጠን የማልፈልገው ስለነበረ እጅን ሰነዘርኩባት አንድ በጥፊ ስመታት ወደቀች። ያልከው እንጨቱ ይምታት፣ እንዴት እንደሆነም አላቅም፣ ብቻ ስትወድቅ ጥያት ሩጭ እንደወጣው ነው የማስታውሰው። ከዛም በኋላ ምንም በቃ እኔ ምንም ማድረግ ላስቤ አልነበረም ያንን ያደረግኩት። እናታ ደግሞ ሞተች ስትለው አላቅም፣ ደንግጬ ዝም ብዬ ወጥቼ ሄድኩኝ። እናም በማግስቱ ቤቷ ሲሄድ ግን የለችም፣ ግን እቃዋ አለ፣ ልብሷም አለ። የት እንደሄደች አላቅም፣ የት እንደደረሰችም አላቅም፣ እኔ አላቅም ስትለው፣ ስለዚህ እቃዋ ካለ፣ ልብሷም ካለ እሷ ብቻ ከሆነች ከሌለች ወይ ሌላ ሰው አለ እንዴ? ስትለው በፍጹም ሌላ ሰው የለም ያለ አይመስለኝም። ስትላት እንግዳውስ ካልሞተች፣ ስለዚህ የለችም እሷ ምናልባት ወታ ሄዳ ነው የሚሆን። ቤተሰቦቿ አዋሳ ናቸው ብለኸኛል አይደል? አዎ በፊት አዋሳ እንደነበሩ ነው የማውቀው፣ አሁን ግን አላውቅም ሲል ስትል መለሰችለት እና እንግዳውስ አትጨነቅ፣ ነፃነት አልሞተችም አለችው። እኔም እንድትሞት አልፈልግም ምክንያቱም ፈልጌው አልነበረም እጅን የሰነዘርኩት አጋጣሚ ሆኖ ነው እንጂ ሲል አቤልም ይነግራታል። እናም አመሰግናለሁ ዶክተር ሰው በሚያስፈልገኝ ጊዜ ከአጠገቤ ስለሆንሽ ሲላት፣ ምንም ችግር የለውም እኔም ስላገኘሁህ ደስ ብሎኛል አቤል አለችው እና ዶክተሯም ተለያዩ። አቤልም ውስጡ ደስ ብሎት ፈገግ እያለ ወደ ቤቱ መጣ። የቤት ሲመጣ ግን ጥሩ ነገር አልጠብቀውም ነበረም እና እስቄል ከማዘርጋ ተደዋውሎ መጣ እና ተገናኙ። ተገናኝተው ልጅ ምን ሆነ ነው ሰሞኑን እንደምትጨነቅብኝ የሚያስጨንቀኝ ምንድን ነው? ሲሉት እማ እኔ ምንም አያስጨንቀኝ የሚያንች ነገር ነው የሚያስጨንቀኝ እኔማ ደህና ነኝ ሲል፣ እባክህ ልጅ አትጨነቅ፣ ራስን ጠብቅ፣ እኔ ደህና ነኝ ይሁን እንደምታኝ ሰላም ነኝ ስትለው፣ በልሽ አሁን ሂድ፣ በቃ ብላ እስቀለም እሺ በቃ ማየ ሂጂ ግቢ ብሎ እሱም ሄደ። ሲሄድ ግን እያሰበ የነበረው ጽዮን ነበርና እሷን እያሰበ ፎቶ የተነሱበት የተጫወቱበትን ቦታ እያየ ተመስጦ እየሄደ ያለ አሁን ማገኝሽ ይላታል። እሷን በሀሳቡ እየተጫወተ ስለነበር ከሀሳቡ ሲወጣ ግን ብቻውን እንደነበረ ሲያውቅ እጅጉን ይናደዳል። አቤልም እቤት መጣ። በሩን ከፍቶ እንደገባ ደህና ዋልሽ? ብሎ ነበር የገባው። ሰላምን ደህና ነኝ። ገና ሳይቀመጥ ነበረ ምሳ ይቅረብ ስትለው፣ በልቼ ነው የመጣ፣ ኋላት ስራ አልገባህም እንዴ ዛሬ? አይ አልገባሁም። ትንሽ ወዴና መማር ጎኝ ሆስፒታል ነበርኩኝ ሲላት እና አሁን እንዴት ነ? ደህና ነኝ። አሁን ተሽሎኛል። እና መድኃኒቱ እና ሀኪም ቤት ታዲያ ከሄድክ መድሀኒቱ መድሀኒት የለውም እንዴ መድሀኒት አልወሰድክም ስትለው አይ ታዞልኛል ግን ትንሽ ቆየት ብዬ ሄጄ እገዛለሁኝ መድሀኒቱን ሲላት ምንድን ነው አንተ ቆይ ገና መድሀኒቱ ሳት ውስጥ እንዴ ታዲያ የተሻለህ ምንድን ነው አንቺዬ ቆይ እስኪ ወጥቼ እገዛለሁ ነው አይደለ ያልኩሽ ሲላት ኧረ ነው እንዴ መድሀኒት ሳት ውስጥ ነው እንዴ ተሻለህ ነውስ ወይስ ዶክተሯ ሴት ናት ስትለው ትመልስለታ እሱም ሰላም ምን ሆነች ነው ተረጋጊ እንጂ ምንድን ነው የምትይው አንቺ እኮ ችግር አለብሽ ይላታል። ስላት አረባክህ ስትለው፣ እሱም ከተቀመጠበት ብድግ ያለና ድሮም ከአንቺ ጋር ቁጭ ብዬ ማውራቴ ሰላም ተነሳሽን ቆይተሻለኮ ብሎ ብድግ ብሎ ወደ መኝታ ቤቱ ሄደ። እሱም ሰላምን እዛ ቁጭ ብላ ጸጉሯን እያተለተለች ብርቱካን መጣችና ምሳይ ቅረብ ስትላት በቀኝ አልበላም አርጃት በቆጣ እንደውም እንደውም ማምጭልኝ ኔኔ ኔኔ እንደውም ማምጭልኝ ቶሎ ለማን ብዬ ነው የምራበው ማን ደስ ሲበለው ብዬ እበላለሁ ድብም አርጌ እያለች ዶክተሯም ስለ ሀቤል እያሰበች በነገራችን ላይ አላቀውም ግን የረዳሁት ይመስለኛል እያለች በሀሳብ ሳብ እናም የመጀመሪያ ቀን ሳይሆ እንደወደድኩትኝና ደስ እንዳለኝ ነበር ያሰብኩት። ሁለቱም ደግሞ ባለደታ ባለትዳር ነው አይደል? ባለትዳር መሆኑን እንዳዘነጋች እያለች ራሷን ያወራችሁን ያማከረችሁን፣ እየጻፈች ነበረ። እናም እዝቄል መቅደስ ደውሎላት ከመቅደስ ጋር ተገናኙና የሆነ ካፌ ቁጭ ብለው፣ እዝቄል በሀሳብ የለም ሄዷል እንዴ፣ ምን ሆነህ ነው አንተ? ግን ወደየት እየሄድክ ነው? ምን ሆነህ ነው ስትለው ባክሽን፣ ጽዮን ናፍቃኛለች እናም ፍቅር በጣም ከባድ ነው ሲላት፣ አረ ባክህ አንተ ደግሞ እንደ በቃ ስትፈልግ ከራሷ ፈልገህ ትመጣለች እኮ ምንድን ነው ፍቅር ከአንድ ሰው ጋር ብቻ ነው እንዴ ስትለው፣ አረ ባክሽ እናቴን ነው አንቺ ፍቅር ስላላያዘች ነው እናቴ ፍቅር ምን እንደሆነ ስለማታውቂው ነው ሲላት፣ አረ ባክህ እስኪ በደንብ ትኩር ብለህ እየኝ ፍቅር እንደያዘኝ እና እንዳልያዘኝ አንድ ጊዜ ታውቀው ነበረ። ግን አንተ በዙሪያ ብዙ ሰዎች እያሉ የሚታይ የሚታይህ አንድ ሰው ብቻ ነው ስትለው እየሳቀባት እሱም አረባክሽ መቅድዬ እንደዛ ሳይሆን አንቺ ስለ ፍቅር ስላላወቅሽ ነው ይላታል ለነገሩ አዎ ከአንተ ጋር ቁጭ ብዬ ማውራቴ ብላ እሷን ብድግ ብላ ጥለው ስትሄድ እውነት ስላልመሰለው እስቂልም አያትና እንደማትመለስ ሲያቅ መቅዲ መቅዲ እያለ ተከትሏት ሄደ ሰላም እንቅልፍ እንስቷታል አቤል እንቀስቀሳ ስም አቤል ተነስ መነጋገር አለብን ትለዋለች ምንድን ነው የምንነጋገረው አይነጋም ሲነጋ ሲነጋብንን፣ አይደርስም ሲላት፣ አይ አይደርስም። አሁን መነጋገር አለብን ትለዋለች። እና ምንድን ነው እሺ፣ መናገር ካለብሽ ተናገሪ፣ ሰማሻ አለው። ሲላት ስራ መግባት አለብኝ፣ ስራ መፈለግ አለብኝ። ምን ነው ምን አጎደልኩብሽ?